ሰርተሽ የደራ ልጅ ይተለሽ የመሬ ልጅ ይባንባርሽ ተውበሻለን አምሮብሻለን፣ ተውበሻለን የኔ ምርጦች የኔ ምርጥ ምርጦች በድጋሚ ከች ብዬላችኋለሁ። እሩታዬ እንኳን ማርያም ማረችሽ፣ እንኳን ደስ አለሽ። አብርሽ እንኳን ደስ አለክ። ኦ ዛሬ ደስታው አብርሽማ መናገር ሁሉን አያውቃተው ልጁን ራሱ ሩታ እንዴት እንደምትገለማምጠው አይታችኋል። ግን በጣም እየገለማምጠች ነበር። እሱ ተቀበደ ስታ እኮ ተውጧል። የሌለ አንዳንድ ጊዜ በጣም ስትደሰቱ የምታወሩትን ሁሉ አታውቁትም። የሆነት ነምላቸው እና በቃ የሚሆነው እና ያጣው አንዴ ላሳያቸው ይላል እንግዲህ ትንሽ ቢያንስ ሰባት ቀን እስከሚሞላው ድረስ ባታሳዩ ጥሩ ነው ብዬ አስባለሁ። አብርሽ ደግሞ ያው ስለማታውቅ ነው። ግን ያው ሩታዬ ደክም ክም ብላለች። በዛ ላይ ደግሞ አምጣን የወለደችው፣ ምንም መነጫነጭ የለ፣ ለቅሶ የለ፣ ስታረግዝ ድምፅ አልተሰማ፣ ስትወልድ ድምፅ አልተሰማ ብሏል ማለት ነው አብርሽ እና እውነት በጣም ደስ ይላል። ምጥ በጣም ከባድ ነው። አንድ ቀን አልፈው ወደ ሶስት ቀን የሚያምጡ እናቶች አሉ። እሱም አልበቃ ሲ ማለት አልችል ሲሉ ደግሞ በኦፕራሲዮን ይሆናሉ ማለት በጣም ብዙ ነገር አለና፣ ሩታ ግን አምጣ ነው የወለደችው። እውነት በጣም ድለኛ ነሽ። እንኳንም እመቤት የቀረበችሽ አይንሽን አይንሽን በአይንሽ እንኳን አየሽ። እኔ በጣም ደስ ብሎኛል። እግዚአብሔርን ለሚላቸው የእውነት እሩታዬ ያው ደካክማለች ያማጠችበት ሊሆን ይችላል አይኗ ምናምን ስልም በነገራችን ላይ እና ዛሬ በቃ በደስታ ነው ቤተሰብ እርግጠኛ ነኝ ሁላችሁም የእነሱ ደስታ እንደሚያስደስታችሁ። ጥላት ጥላትና ሰይጣን ነው በዚህ ሰዓት ደስ የማይለው የሰው ደስታ የማያስደስተው እና ስለዚህ ብዙ ነገር ያላችሁ ሰዎች ዛሬ ላይ ታፍራላችሁ ብዬ አስባለሁ። ወይኔ እናቴ ግን እኔ በጣም ነው እውነት የገረመኝ አብርሽ ሁኔታ ማለት በቃ የሚሆነው ያጣሁ እኮ ወይ አባትነት ወይ ልጅ። ልጅ እኮ እንዴት ያስደስታል! እንዝላቸው እናንተ፣ ስሜቱ ምን አይነት ስሜት እንዳለው አይታችሁታል። እና ደግሞ በእኔ ነው የሚወጣው እያለ ነው። እኔ ነው የሚመስለው ይላል። ምን ያላለው ነገር አለ? አብርሽ ያላለው ነገር እኮ የለም። የለፋችው ያማጠችው ሩታዬ የት ሄዳ ነው በአንተ የሚወጣው? ረተው እና ለማንኛውም ያው ልጅ በእናትን ባባቱ ነው። አፍንጫው ሩታዬን ቢመስል አይኑ አብርሽን ይመስላል፣ ፀጉሩ ሩታን ቢመስል የእግሩ ጥፍር አብርሽን ይመስላል። እንደዛ እንደዛ ነው ነገራችን ላይ፣ ወይም ሙሉ ሩታንም ሊመስል ይችላል። ዋናው ነገር ከምንም በላይ መምሰል አለ መምሰል ሳይሆን ቤተሰብ ጤነኛ ልጅ ፈጣሪ ጤነኛ ልጅ ይስጠን፣ ሙሉ አካል ያለው ልጅ ይስጠን ለሁላችንም። እና ሙሉ አካል በመኖሩ ራሱ ደስተኛ መሆን አለባችሁ። ማንንም ይምሰል፣ የእውነት ነው የሚላችሁ ሁለታችሁንም ራሱ ባይመስል ማለት ነው። ዋናው ጤነኛ ልጅ መታቀፏ ነው።

እሷም እንግዲህ እየተናገረች ነበር። ልጅየውማ የሚመስለው እናቱን ነው። ሚስት ለባሏ ዘውድ ናት እና እሮታዬም ላንተ ዘውድህ ናት ነው ምንድን ነው እያለች ነበረ፣ ማለት ነው እህትዬዋ። እውነት ደስ ይላል። ግን ቤተሰብ አልተደሰታችሁም? ግን እስኪ እንደው እንዴት ተደሰታችሁ? እኔ ትናንትና ጭንቅ ብሎኝ ነበረ ሩታ ምጧ መጣ ብሎ ሲል አብርሽ ቪዲዮ የለቀቀው ላይ ቪዲዮ ናይች ራሱ ቪዲዮ አልሰራውም፣ ግን በጣም ሳስባት ነበረ። ለሊት፣ ራሱ ለሽንት የተነሰች ስለ ሷ ማሰብ ጀመርኩ እንዴት ሆና ሆን እያልኩ ማለት ነው። እውነት ነው የሚላቸው እና ዛሬ ላይ ደግሞ ልጇን አቅፋ ሳያት የሆነ በቃ ስልም ልም ልም ስትል ስታሳዘን ሆነ። ድክምክክም ኖራለች። አይኖቿ ሁሉ እንዴት ብርር እንዳሉ ይሆን? አንጀታችሁን አትበላችሁም? እግዚአብሔር የኔ ናት ግን ደስ ብሎኛል። ደስታሽ ራሱ በቂ ነው። ልጅሽን ቅፍ አድርገሽ ሳማ አድርገሽ ልጅሽን ባይነሽ ማየትሽ ራሱ ለአንቺ ትልቅ ነገር ነው፣ ከምንም ከምንም ከምንም በላይ እና አብርሽም ወንድማችን እንደዚህ ፍልቅልቅ ቅስትል በማየቴ ደስ ብሎኛል። አብርሽዬ ደስ ብሎኛል። እንግዲህ እነ ጋሽዬ መተው ደግሞ ማቅደመቅድንኩታል ጋሽዬ እንግዲህ አስቦት እነ ጋሽዬ ነገር እንድታየኝ በቃ ጋሽዬ ማ ሲመጡ ቤቱ ይቀወጣል፣ ቤቱ ይቀወጣል። እና እንደዛ ነው። ለማንኛውም ደስታችንን በደንብ አድርገን ማጣጣም አለብን፣ ማጣጣም አለብን። በተግባር አሳይተዋል። እንግዲህ አብርሽ እና ሩታ ሁሉንም በተግባር በወሬ ሳይሆን በተግባር ነው ብለዋል እና በተግባር እያሳዩአችሁ ይገኛሉ። ከዚህ በኋላ ምንም አጠብቁም። ምንም የሚጠበቅ ነገር የለም። ልጆቻችሁን በሰላም በጤና ማሳደግ ነው። ቤቢ ደግሞ አድጎ ተምሮ ተመርቆ ስራ ይዞ አግብቶ ወልዶ የልጅ ልጅ ልጅ ልጅ ልጅ ያሳያችሁ። ያሳድግላችሁ። እመቤት የድንግል ማርያም ድግፍ አድርጋ ለትልቅ ነገር ለቁም ነገር የነገ ሀገር ተረካቢ ትውልድን የሚያለመልም እንጂ የማያጠፋ ልጅ ይስጣችሁ። ከዘር ከፖለቲካ ነፃ የሆነ እንደ እናቱና እንደ አባቱ አይነት ልጅ እንዲሆንላችሁ ምኞቴ ነው። እንደ አብርሽ ግን ጨጓራ ላጭ እንዳትሆን። ቤቢ አብርሽ ጨጓራ ላጭ ነው፣ እንደዛ እንዳትሆን አደራህን። ይኸው ከአሁኑ ጀምረን እንግዲህ እየተናገርን ነው፣ ለቀልድ ነው። በነገራችን ቀልድ አንዳንድ ጊዜ ጨመር ጨምረ ማድረግ ጥሩ ነው። ቤተሰብ አይደለም አብርሽ በጣም ጨዋ ልጅ ነው፣ በነገራችን ላይ ምርጥ ልጅ ነው። ግን ያው አንዳንድ ጊዜ ስራ አይደለ ስራው ላይ ትንሽ እንደወጣ ያሉ ነገሮች ይሰራል እንጂ በጣም ምርጥ ልጅ ነው። በጣም ብዙ ልጆችን ዩቲዩብ እየከፈተ እያበረታታ የሚሰጥ ልጅ ነው። ከዚህ ከቪዲዮ ጀርባ ማለት ነው። ከቪዲዮ ጀርባ በጣም የዋ መልካም ልጅ በጣም በጣም አበዛለዋ፣ ቤተሰብ በጣም በጣም እኔ ለራሴ ራሱ ራሴን ታዘብኩት፣ በጣም በጣም እያልኩ ግን መልካም ልጅ ነው አብርሽ ስለ አብርሽ የሰማሁት ነገር አለ። ያው አንዳንድ ጊዜ እዚህ ጋር ቢልጠንም ጨጓራችንን፣ ግን ለሩታዬ ጥሩ ባል መልካም ባል ነው፣ ይንከባከባታል፣ ይወዳታል፣ ያከብራታል። ይህን ሁሉ ሰምተናል። ድራማው ላይ ግን ጨጓራችንን ስለሚልጠው እንናገረዋለን፣ እንሰድበዋለን፣ እንሞልጨዋለን። እኔ ግን ሰድቤው አላውቅም። እኔ ማንንም አልሳደብም ቤተሰብ ማንንም በመጥፎ ነገር ተሳድቤው አላውቅም። ጨዋ እንደኔ ጨዋ ግን አለ ያው ትንሽ ትንሽ ገረፍ ገረፍ አደርጋችኋለሁ እንጂ የሆነ ነካ ነካ አልሳደብም። በእርግጥ እኔ ስላልተሳደብኩ አያሳርፍ አያሳፍረኝም። በእነዚህ ልጆች ብናገር በኮንፊደንስ እናንተ እዛ ነው። ሰላም ሁኑልኝ ዶቼ